ለቀብርና ከመስቀል ጋር ተያይዞ የምናከብረው የሴት ልጃገረዶች የምናከብርበት፣ የምንተጫጭበት፣ የትዳር ህይወታችንን የምናገኝበት ወይም የትዳር አጋራችንን የምናገኝበት፣ በኋላ እንደ ኪነት ለማክበር ነው የመጣው። በጣም ያለው ድባብ በጣም ደስ ይላል። በጣም ደስ የሚል ቫይብ ነው ያለው ያለው ሁኔታ ሁሉ ነገሩ ደስ ይላል። ባህሉ ምኑ ሁሉ ነገር ደስ የሚል ነገር ነው በጣም በጣም በብዙ እንትን የሚጠበቅ ነው። አዳብና ደግሞ በጣም ደስ ያለ እንደምታየት ነው። አሁንም እዛው ላይ ተገኝተነው እንትን እያለን ያለ ነው። አዳብና በጣም ደስ የሚል ነው። ከመስከረም 16 ከጥቅምት 5 በየቦታው እየዞርን የምናከብርበት ነው። እኛም ከአባቶቻችን ከወንድሞቻችን የተረከብነው ነው ነውና ከዚህ በኋላ በጣም ብዙ ይቀጥላል። በጣም ብዙ ነገር ብዙ የሚታይበት ነው እና እንደምታዩት ወጣቱ የውና ሴት ልጅ አገረዶች እዚህ አካባቢ ይገኛሉ። ዛሬ የራሳቸውን ህይወት የሚመርጡበት ነው። የትዳር አጋራቸውን የሚያገኙበት ነው። ዛሬ ከተስማሙ ሽምግልና ይላካል። ከወደዳት ካያት ለቤተሰብ ሄደው ይናገራል፣ ሽምግልና ይላካል። ከሽምግልና በኋላ ለፋሲጋ ያገቧታል። ለፋሲጋ ካገቧት ሠርጉ ከተደገሰ በኋላ ልመስቀል ወደ ቤቷ ወደ ናት ቤቷ የምትመለስበት መተመለስበት ነውና ሴት የልጃገረዶች ብቻ ሳይሆን ያገቡ ሴቶች አሁን ሚያዝያ ወር ላይ ያገቡ ሴቶች የሚወጡበት ነውና በጣም ደስ የሚል ባህል ነው። ዛሬ እያከበረን ያለነው አዳብና ነው። አዳብና እንግዲህ በሶዶ ክስታኔ ማህበረሰብ ሰፊ ቦታ ያለው ነው። ስለዚህ ከ16 ጀምሮ እስከ ጥቅምት አምስት ድረስ አዳብና በተለያዩ ቦታዎች በተለያየ ኩነት ይካሄዳል። አዳብና ማለት ያው የ ወጣቶችና ሴቶች የመተጫጫ ነፃ ተደርጎ የሚውሉበት ነው። ስለዚህ አዳብና ያው በሶዶ ክስታኔ ማህበረሰብ ሰፊ ቦታ ያለው ነው እና ስለዚህ ጥቅምት አምስት ላይ ይጠናቀቃል ማለት ነው። እስከዛ ጊዜ ድረስ ግን ወጣቶቻችን ያው የሚተጫጩበት፣ የሚጨፍሩበትና በቤተሰብ ሙሉ ፍቃድ ተሰጥቷቸው በዓሉን በድምቀት የሚያከብሩበትን ትልቅ ባህላችን ነውና አዳብና በክስታኔ ያው በሶዶ ክስታኔ ማህበረሰብ ሰፊ ቦታ የሚሰጠው ነውና በተለያየ ኩነት እስከ ጥቅምት አምስት ድረስ የምናከብረው ትልቅ የወጣቶች የመዝናኛ፣ የመተጫጫ፣ የመተዋወቂያ ጋብቻ የመመስረቻ ጭምር በዓል እንደሆነ ላስቀምጥ እወዳለሁ።